አስተውላችሁ ከሆነ አንዳንድ ሰዎች አሉ እጅግ በጣም ቆንጆ የሚባሉ ሆነው ግን አይገባችሁም፣ በቃ አይነው ነው ምንድን እንደሆነ አላውቅም፣ የሆነ የሚከብድ ነገር አላት ነው ምንም አልገባኝም፣ ደስ ትላለች፣ ቆንጆ ነው እኮ መልኳ፣ ግን አላወቅኩም ብላችሁ ገጥሟችሁ ያውቃል? ወይም ደግሞ በተቃራኒው ደግሞ የሆኑ ሰዎች አሉ፣ በቃ የሆነ ክፍል ውስጥ ገና ሲገቡ ምንም ሳያወሩ ምንም ነገር ሳይሉ በቃ በጣም ደስ የሚሉ በቃ በጣም ሰዎች ሁሉ ትኩረት የሚስቡ በጣም አትራክት የሚያደርጉ ሰዎች አሉ። ይሄ እንግዲህ አውራ ይባላል። ሰላም ሰላም ውድ ተመልካቾቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ በቃ የመጨረሻ ደስ የሚል ቪዲዮ ነው ምሰራላችሁ። በጣም ደስ ብሎኛል። እውነትም ይሄ ቪዲዮ ለመስራት በጣም ጓጉቻለሁ። ቡናዬን እየጠጣ ነው። ዛሬ የረፍቴ ቀኔ ነው። ስለዚህ ልጆቼም ስለሌሉ እና ደግሞ ቡና እየጠጣሁኝ እንደዚህ በጤና አዳም ቡና ቆሎ አለኝ። ቆሎዬን እየቆረጠምኩኝ እናወራለን ጊዜ ካላችሁ ቁጭ ብላችሁ አዳምጡኝ። ኖት ከጻፋችሁም ጻፉ። ምክንያቱም በጣም ደስ የሚል ነገር ነው ዛሬ ሼር ማድረግላችሁ። ለቻናሌ አዲስ የሆናችሁ ሰዎች ደግሞ እንኳን በደህና መጣችሁ። እጅግ በጣም ደስ ብሎኛል። በሚገርም ሁኔታ ብዙ ሰዎች ሰብስክራይብ ያደረጋችሁ ነው፣ ግን ሰማንያ ሁለት ፐርሰንት ሰዎች ደግሞ ሰብስክራይብ ሳታደርጉ ነው የምታዩት። ምነግቷችሁ እንደሆነ አላቅም። ሰብስክራይብ አድርጉልኝ። እኔ በቅርቡ መቶ ሺህ ሰብስክራይበር መግባት አምሮኛል። እንደምታዩት እርጉዝ ነኝ። ስለዚህ የሚያምረኝ ነገር አሁን በቅርቡ መቶ ሺህ ሰብስክራይበር መግባት ስለሆነ ሰብስክራይብ ሳታርጉ አትዩዩቲ እና እንግዲህ ለዚህ ቻናል አዲስ የሆናችሁ ሴቶች ካላችሁ በዚህ ቻናል ላይ የማቀርበው በአብዛኛውን ለሴቶች ነው እንዴት እራርገን ራሳችን ዴቨሎፕ እናደርጋለን፣ እንዴት ራሳችን እናሳድጋለን፣ እንዴት ብለን ራሳችን እንወዳለን፣ እንዴት ራሳችን እንጠብቃለን፣ እንዴት ያቺ ውስጣችን ያለችውን ንግስት እናወጣታለን የሚሉ ቪዲዮዎች በጣም የሚጠቅሙ ቪዲዮዎች ነው የማቀርብላችሁ። ሰብስክራይብ በማድረግ ተከታታ ወደ ቪዲዮ። እሺ ተመልካቾቼ፣ እንግዲህ ኦራ ማለት ምን ማለት ነው ከሚለው እጀምራለሁ። ኦራ ማለት ከሰው ያቺ ሴት እንግዲህ እዛ ክፍል ውስጥ ከገባች ጀምሮ ሳትናገር በፊት የምናስተውለው የሆነ ከውስጧ የምታወጣው ኤነርጂ ነው። ያንን ሰዎች አይተው ሊወዱትም ሊጠሉትም በጣም አትራክት ሊያረጋቸው ወይም ደግሞ በጣም ሊገፋቸው የሚችል ከውስጣችን የምናወጣው ኤነርጂ ነው ማለት ነው። ይሄ ኤነርጂ እንግዲህ ወይም ደግሞ ይሄ ኃይል እንደ ሁኔታችን እንዳለንበት ወቅቱ ላይ እንዳለንበት ሁኔታ እንዳስተሳሰባችን አስተሳሰባችን ይቀያየራል ማለት ነው። ለምሳሌ በጣም ውስጡ ብስጭት፣ ሐዘን፣ ትካዜ ላይ ያለው ሰው ያለው ሰው የሚያወጣው ኢነርጂ እና የአውሃና ውስጡ ፖዘቲቭ ነገር ደስ የሚል ነገር ቀናነት ያለው ሰው የሚያወጣው አውሃ እየተለያየ ነው ማለት ነው። ስለዚህ በዓለማችን ላይ እጅግ አትራክቲቭ የሆኑ ሰዎች በጣም ደስ የሚል አውራ አላቸው የሚባሉ ሰዎች የተካኑት አምስት ነገሮች አሉ። እነዚህ ነገሮች ዛሬ ሼር አረጋቸዋለሁ። አንደኛው ምንድን ነው ከሚለው ጀምራል። አንደኛው ምንድን ነው? በራስ መተማመን ያላቸው እነዚህ ሰዎች ሰልፍ ኮንፊደንስ ማለት በራስ መተማመን ያላቸው ሰዎች እጅግ በጣም አትራክቲቭ እንደሆኑ ይነገራል። እውነቱም እኛም አይተን በጣም በራሱ የሚተማመን ሰው አይተን ዋው ጎበዝ ነው እንደሱ በሆንኩ እንላለን አይደለም። እንግዲህ እሱን በራስ ለመተማመን እንዲኖረን እንግዲህ በአብዛኛውን በጣም ከባድ የምንላቸውን ነገሮች በማድረግ ከዚህ ከኮንፈርት ዞናችን መውጣት ለምሳሌ በጣም ምናፍር ምንፈራ ከሆነ ያንን ፍርሃት ለማስወገድ በመታገል በጣም ያንን ምንፈራውን ነገር በማድረግ ለምሳሌ፣ ኔ በጣም ፈሪ ሰው ነኝ በተፈጥሮ የምታቁኝ የቅርብ ሰው ታውቃላችሁ። ግን ዩቱብ ስጀምር በቃ አንደኛውም ፍርሃቴን ለማስወገድ ነው። ማለት የመጀመሪያ ቪዲዮ ናታችሁ ከሆነ በጣም ፈሪ እንደሆኑ አስታውቃለው፣ ምናምን በጣም ያስታውቃል ኮንፊደንስ እንደሌለኝ ነው። ግን ቀስ በቀስ እንግዲህ አምስት ስድስት ቪዲዮ በመስራት ከመስራት ትንሽ የተሻለ አሁን ደግሞ የበለጠ የተሻለ ወደፊት ደግሞ የበለጠ ራሴን ባጋለጥኩ ቁጥር በወጣሁ ቁጥር የራስ መተማመኔ እየጨመረ ይሄዳል እና በጣም ከባድ የሚባሉትን ነገሮች ስንሰራ ከዛ እና ዋው ችለዋለው ስንል እንወጣለን ማለት ነው እና ትልልቅ ነገሮችን አቺቭ ስናደርግ የሆነ ጎል አስበን ያንን ጎል ደግሞ ስናሳካው የበለጠ ኮንፊደንስ ይኖረናል። ለምሳሌ ከሶስት ዓመት በፊት እና አሁን አንድ አደለውም። እኔ በራሴ በህይወቴ ሳየው ለምን ይሆን ከባድ የምለውን ነገር ስላሳካሁ ማለት ነው እና የሆነ አዳዲስ ነገሮችን በማየት የሆነ ግሩፕ ውስጥ በመግባት ከሰዎች ጋር በመቀራረብ አብሶ ውጭ ሀገር ላለን ኢትዮጵያውያኖች በጣም ትልቁ ነገር የምመክረው የሰልፍ ኮንፊደንስ ምን ያህል ምን ያህል ምን ያህል አስፈላጊ እንደሆነ ነው። ምክንያቱም ስለዚህ በራስ መተማመን ማዳበር እነዚህ ሰዎች በጣም የሰሩበት ነገር ነው ማለት ነው። ሁለተኛው ደግሞ የቦዲ ላንጉጅ ነው። የነዚህ በጣም አትራክቲቭ የሆኑ ሰዎች ቦዲ ላንጉጅ ወይም ደግሞ ከሚያወሩት ይልቅ የሚያወጡ የአካል እንቅስቃሴያቸው በጣም ኮንፊደንስን የሚያሳይ ነው። ለምሳሌ እንደዚህ ብለን ቁጭ ስንልና በጣም እንዲህ ስንል ይለያያል ማለት ነው። እንዴ እኔ የምንትና አልኩ ስላዎቸውን እንደዚህ ቀና ብለን እኔ አሁን ቀና ብዬ እንደዚህ ባወራችሁና እንዲህ ብዬ ፈርቼ ባወራችሁ እንደሚለያየው ማለት ነው። እንግዲህ አእምሯችን የኛ በጣም ታማኝ ሰራተኛችን ነው የምንለውን በሙሉ ያደርጋል ለእኛ ሰርቪስ ነው ያለው ግን አንድ ዴፎልት አለው አንድ በቃ ነገር አለ እሱ ምንድን ነው ጥሩ እውነቱንና ውሸቱን አያውቅም ስለዚህ ኒያውን ለምሳሌ ማይ ጋር ይሄ ቦታ በጣም ያስፈራኛል አሁን እዚህ ቦታ ሊሄድ ነው እዚህ ሰዎች የተሰበሰቡበት ቦታ ነው። ወይኔ ጉዴ ይፈራለሁ፣ ምን ብዬ ብል አይምሮዬ፣ ቶሎ ብሎ በቃ ትዬ በጣም ፈርተዋል። ስለዚህ ምን ማድረግ ይቻላል? በቃ የፍርሃት የፍርሃት ቦዲ፣ የፍርሃት አክሽኖች በላይ ላይ ወዲያውን ይመጣሉ። ልንቀጠቀጥ እችላለሁ፣ ወይም ሊያልበኝ ይችላል፣ ወይም ደግሞ ድምጼ ሊቆራረጥ ይችላል። ሊሆናል አይደል? የፍርሃት ነገሮች በሙሉ ይወጡብኛል ማለት ነው። በተቃራኒው ደግሞ እዚህ ቦታ ሲሄድ በጣም በራስ መተማመናለኝ፣ በኮንፊደንስ ነው የማወራው። ይሄ ስብሰባ ኤቭሪቲንግ ምለን ካልን ደግሞ በተቃራኒው በቃ የሆነ የኮንፊደንስ ያለው ሰው ቦዲ እንትን አክሽኖች እንዲመጣልን አይምሯችን ያዛል ማለት ነው። ስለዚህ በተቻለ መጠን እንግዲህ ጥሩ ጥሩ ቦዲ ላንግዌጅ እንዲኖራ ሰዎች አይተው ያለን ኦኬ፣ በጣም ጥሩ ኮንፊደንስ ያለ ይመስላል እንዲሉ አይምሯችንን እንደ ብንፈራ እንኳን ማለት ነው፣ አይ እኔ በራሴ ብተማመን ምንም የሚያስፈራኝ ነገር የለም ብለን መንገር አለብን ማለት ነው። እንግዲህ እሱ እውነትና ውሸትን ስለማያውቅ ማለት ነው፣ ምንም ይሄ የሚለየው ነገር የለም። ስለዚህ እንደዛ ማድረግ ነው። አሁን በአብዛኛውን እዚህ ሀገር ሰዎች ምንድን ነው የሚሉት? ጥቁር እመስላቸዋለሁ። እኔ እንጃ ምንድን ነው እኔ ደግሞ ኢትዮጵያዊ ነኝ ምናምን ስል እንዴ አረ ጥቁር መስለሽኝ ነው ምናምን ይሉኛል በአብዛኛው። ወይም ኬቨርድ የሚባሉ አገሮች አሉ። ወይ ደግሞ ናይጄሪያ ምናምን እንደዛ እመስላቸዋለሁ። ሰዎች በብዛት መስልናለሽ ይሉኛል። ና እዛ ምንድን ነው እኔ ምናልባት አፍንጬ ስለሆነ ነው ምናምን ልል ነበር በፊት ነው። ኮምፕሌክስ ነው። በቃ አፍንጬ ናት ምናምን ነገር ልል ነበር እና ከዛ ግን ይሁኑ የስራ ባልደረቦች ምናምን ጠየቋቸው ዛ ምንድን ነው ሁላችሁም ወይ ብራዚል እንደዚህ ኬቨርድ ናም የሚመስላችሁ ከምን አንጻር ነው እንደዚህ ያላችሁት? ምናምን ስል በአብዛኛውን የእናንተ ሀገር ሰዎች እንደዚህ፣ ኢትዮጵያውያኖች፣ ኤርትራውያኖች ምናምን በቃ እንደዚህ ብሎ ነው የሚሄዱት። ይሄ ነው ያፍራሉ፣ ራሳቸውን ለመደበቅ ነው የሚሞክሩት። በቂ የሆነ ያስታውቃል፣ ትንሽ የበራስ መተማመን ይጎላቸዋል ምናምን አሉኝ። ግን አንቺ ስናይሽ በጣም ደፋር ነሽ፣ ላይክ ሰዎችን ስታስተናግጂ ምናምን በጣም ደፈር ነው ትመስዩ፣ የፈራሽ አትመስይም፣ ትፈራሉት ይላለሽ ግን አትመስይም። እንደዚህ ይሉኛል አደለ። ኦኬ ገባኝ። ከዛ በዛ ምክንያት እንደሆነ ስለዚህ፣ እንግዲህ ሌሎቹ ጥቁሮች ለምን እንደዛ ስታያቸው እውነትም በጣም በራስ መተማመን እንዳላቸው ያስታውቃሉ። አንደኛው ሊሆን የሚችለው ምንድን ነው፣ እነሱ በጣም ስለተገዙ በነጮች ያው ውስጣቸው ጥላቸው አለ፣ ከጥላቸው ማልፈው በቃ ንቀትም አለባቸው ገብቷቸው እና እንደኛ ነጮችን እንሳ ላይ አይሰቅሏቸውም። በቃ እኛ እኮ ነጮችን በጣም ከማክበራችን ከመወደዳችን የትን የሆነ በጣም እንትንላችኋለን ሌሎች ነገር አድርገን እንደምናስባቸው ግን መውጣት በቃ ከቤታችሁ ስትወጡ ከቤታችሁ ወጥታችሁ ስታዩዋቸው ስትቀርቧቸው አብሶ ውጭ ሀገር ላላችሁ በጣም ስታዩቸው ምናምን ምንም ከኛ ምንም ይሄን ያህል የሚሻል እኩል የሚለው ይገባችኋል። እንዲያውም አንዳንድ ጊዜ እኛ ምን ያህል ምን ምን እንደምንበልጣቸው እየገባችሁ ይመጣል። ለምሳሌ እኛ በራሳችን አመስጋኝ ሕዝቦች ስለሆንን ድብርት በብዛት አንጠቀም። የስትረስ በሽታዎች ብዙ አለ። እነሱ ግን አይታችሁ በጣም ስትቀርቧቸው በጣም በጭንቀት ምናምን በቶሎ ቶሎ ነው የሚጎዱት። ትሬን ላይ ምናምን ሜትሮ ላይ ነው የማያቸው። በጣም ነው የሚሸትኝ አንዳንድ በጣም የሆነ እንትን ከማለት የተነሳ አሁን እንደ ማለት እንዴት ብዬ ናፍንጫ ይሸፍኝ የሚሄደው አይነት ነው። መሄደው ራሱ አብሶር ጉዞኝ ማለት ምንም አይደሉም። አንዳንዶቹ እንዲያውም የሆነ እዚህ ጋር ጢማቸው ላይ ፎረፎር ምናምን የምታዩባቸው እንደዚህ ሲያወሩ እያወራኋቸው እንትን ቆረቆራቸው ምንድን ነው ይቀርታ፣ ፎረፎር ምናምን ሊረግፍባቸው ይችላል ማለት። በጣም ይሄን ያህል እንትን ከእኛ ምንም እንትን እየተሻሉ ትልል የሆነ ነገር ስለሆኑ አይደለም። ስለዚህ እኛ ሁላችን እራሳችን እኩል ማድረግ ማለት ነው። በቃ እራሳችንና ኮፈስ ብለን ሳይሆን የሆነ የኩራት የጉራ ሳይሆን በቃ እኔ ማን ነኝ የሚለውን አውቀን በራሳችን ተማምነን መሄድን ማለት ነው። እና ያን ጊዜ ቀጥ ብለን አይናቸውን አይናቸውን ያ የማየት እንጀምራለን። በራሳችን እንደምንተማምን እያምናሉ ማለት ነው። እንደዚሁ አይተውን በቃ ሄማ ብለው ጥሩ አስተያየት ይሰጡናል ማለት ነው። ስራም ለመቀጠር በጣም ወሳኝ ነገር ነው እና ይሄንን ነገር ሁለተኛው ነው። ቦዲ ላንጎጃችሁን በጣም አስተውሉት። ምን አይነት እንቅስቃሴ ነው ማድረገው? በቃ እንደዚህ እንደዚህ ምናምን ስናስረዳ ምናምን ከሆነ ኤግዛጅሬት የሆነ የበዛ ከሆነ ወይም ደግሞ እንደዚህ የምንደበቅ ከሆነ ምናምን ሰው እንዳያይ እንዳይ ከዚህ የሆኑ ሰዎች እኛም ማመን አይችሉም። የሆነ ማይደበቀው ነገር አለ፣ እንደ እጃችን ማይታይ ኪሳችን ውስጥ በጣም ቀተው የሆነ የደበቀው ነገር አለ ምናም ብለው እንዲጠረጥሩ። ወይም ደግሞ ቀና ብለን ባናያቸው ከሆነ ምንድነው የሆነ ዋሽ ነገር አለ ነው የሚሉት። ገብቷቸዋል። እንደኛ ሀገር አጎንብሰን ስንሄድ የክብር አይደለም። ስለዚህ ቦዲ ላንጉጅ ላይ በጣም አስተውሉት። ሰውነታችሁ ምን አይነት እንቅስቃሴ ነው የሚያደርገው? ምን አይነት ነው ኩስትርናው? ምኑኑ ይሆናል አንዳንድ ሰው ደግ ሰው ነው እኮ ግን ፊቱ በጣም ኮስተራ ስለሆነ በቃ ሰዎች ሁሉ የማይቀርቡት ሰው እና፣ ራሳችሁን ቦዲ ላንጎቻችሁን ምን አይነት ነው የሚለውን በማየት የሆነ ሰዎች በጣም ሊቀርቧችሁ የሚችል የሆነ ላይት የሆነ መብራት የሆነ ገጽታ ለማምጣት አትራክቲቭ መሆን ይቻላል ማለት ነው። እንግዲህ ሁለተኛው እሱ ነው። እነዚህ ሰዎች ማስተር ያደረጉት። ሶስተኛው እንግዲህ በዓለማችን ላይ እጅግ በጣም አትራክቲቭ የሚባሉት ሰዎች እንግዲህ መልካቸው ቆንጆ አይደለም። በጣም የሚገርማች ነገር በጣም ወደ ራስ ያለ ሮበርት ግሪን ይባላል። እሱ በጻፈው መጽሐፍ ማለት ነው አንደኛው መጽሐፉ ላይ በዓለማችን እጅግ በጣም አስቀያሚ የሆነ ሰው ነበረ። በጣም ግን በጣም አትራክቲቭ ነበር። በጣም ሰዎችን ሁሉ እያማልል ነበር። እሱም እንግዲህ ሌሎች ከመልክ ባሻገር ሰዎች በጣም መልክ ላይ ትኩረት ያደርጋሉ። መልክ ላይ ትኩረታችሁን በሙሉ ትታችሁት እነዚህ እነዚህ የውስጥ የውስጣዊ ውበቶች ላይ ትኩረት ብታደረጉ የመጨረሻ ከመልክ በላይ በጣም ወሳኝ ነገሮች ናቸው ማለት ነው። ስለዚህ እነዚህ ሶስተኛው እንግዲህ የማዳመጥ ስኪል ማለት ችሎታ ነው። በቃ ሰዎች በጣም ያዳምጣቸው ሰው በጣም ደስ ይላቸዋል። ብታምኑም ባታምኑ፣ በቃ በጣም ቫሊዴሽን ሰው ልጅ ይወዳል፣ እና ትኩረት አድርገን ስናዳምጣቸው በጣም ደስ ይላቸዋል። የሚገርማችሁ ነገር የሆነ ሰው ተገናኝታችሁ አውርታችሁ አውርታችሁ ምናምን ነገር እሱን አዳምጣችሁት በሄድ እንኳን ምን አይነት ደስ የምትል ሰው ናት ማለት በቃ ሄዶ ራሱ ይገረማል። ከዛ በኋላ ድጋሚ ለማግኘት ይፈልጋል። ግን በቃ ሰው ሲያወራ ዝምላችሁ ብላችሁ የምትቆርጡ የምትቆርጡ የምታቋርጡ ምናምን ሲሆን ምንድነው የራሳችሁ ይሄ ይሄ ሳናቀው የምናደርገው ነገር ነው ክፉ ስለሆነ ሳያ ይሄ ኤጓችን ውስጣችን ያለው ኤጎ እኔም አቃለሁ ማለት ስለዚህ ሰብጀክት እኔም አቃለሁ ከማለት ለማስረዳት ስለምንፈልግ ነው። የእኛንም ሀሳብ እንዲሰማ ስለምንፈልግ ነው እና ግን ያንን ነገር ወዲያው መረዳት ያን የኤጓችን አሁን ሊያቋርጠው ሲያንሰው ራሳችንን ትንሽ ገታ ማድረግ ማለት ነው እና ያንን ሰው ለማዳመጥ መሞከር በጣም ከምላችሁ በላይ ትልቅ ኳሊቲ ነው። የሰው ልጅ ማዳመጥ እና የሚገርማችሁ ነገር አሁን ካሉት ጓደኞች በሙሉ እና ለምሳሌ ባለቤት ብትጠይቁ አንደኛ በቃ በጣም የሚወደው ኳሊቲ በጣም አዳምጣለሁ። በቃ ይሄ የኔ ከድሮ ከድሮ ከልጅነት የነበረኝ ነገር ነው። ግን ደግሞ አሁን ደግሞ የበለጠ ደግሞ እውቀት እያወኩኝ የሆነ ትምህርት እየተማርኩኝ የሆነ እያወኩ በመጣው ቁጥር እንዲሁም የበለጠ እንዲሁም ትንሽ ነው የማወራው። እየበለጠ እንደውም ሰዎች ያዳምጣሉ ማለት ሰዎች በጣም ኢንተረስቲንግ ናቸው። ለእኔ በጣም ኢንተረስቲንግ ናቸው። ላይክ ሳገኛችሁ በቃ በጣም ደስ ይለኛል። ሳያችሁ በጣም በቃ የምትሉት ነገር፣ አዲስ ነገራችሁ ኤቭሪቲንግ ኢንተረስት ያደርገኛል። ይሄ ምንድን ነው? እኔ የራሴን ማለት የራሴን ከእናንተ ምንም አይነት ቫሊዴሽን አልጠብቅም ማለት እውቅና እንድትሰጠኝ ምንም አልጠብቅም ማለት ነው። ይሄ ራሴ ላይ ከመስራት የመጣሁት ነገር ነው ማለት ወደዳችሁኝም፣ ጠላችሁኝም ለእኔ ኢትስ ኦኬ። ለእኔ ለራሴ ማን እንደሆንኩኝ አውቃለሁ ማለት ነው። ይሄ በቀላላችሁ ላይ ልትሰሩበት የሚገባው የግድ እኔ እናንተ የት የት እንደደረስኩኝ ምን ምን ሰሞኑ እንዳረግኩኝ ምናምን ለማሳመን ቶሎ ቶሎ ብያለኝን ሁሉ ላላወራም ማለት ነው። ኦፍኮርስ የማማክራችሁ ነገር ሊኖር ይችላል፣ እንደ ቅርበታችን ግን ሞር ደግሞ አዳምጣቸዋለሁ። ለምሳሌ ለምሳሌ አባቴ ድሮ ድሮ የልጅነት በጣም ኢምፖርታንት የሆኑ ታሪኮቹን እስቲል አውረዋለው አስታውሰዋለሁ። በጣም ይገርመዋል። ባለቤቴ የልጅነት ታሪኮቹ በጣም እንደሚመስጣቸው በጣም ደስ ብሎት እንደሚያወራኝ ስለማውቀው እሱን በጣም ነው የማዳምጠው። ለምሳሌ ኳስ በጣም ይወዳል፣ ስለ ኳስ ማውራት በጣም ይወዳል። አይደለ ኦኬ። አወኩ በቃ በጣም አዳምጠዋለሁ፣ ጠይቀዋለሁ። አንዳንድ ጥያቄዎች ለምሳሌ ጓደኞቼ፣ ለምሳሌ እናታቸው አማት ነበር እንዴት ነ እንዴት ሆነች የሚለውን አስታውሳለሁ። ስሞች በሙሉ የዛሬ አስር ዓመት ያወራችኝ ነገር እንኳን ቢሆን ስሙን ላስታውስ ይችላሉ። ስለማንነ ደግሞ ወይም ደግሞ የሆነ በቃ የሆነ ያላችሁ ነገር ሊሆን ይችላል፣ የነገራችሁ ነገር ሊሆን ይችላል፣ ወይ ደግሞ የእናንተ ባህሪ የእናንተ የምታደርጉት ነገር ሊሆን ይችላል። ግን እኔ በጣም ትኩረት ስለምሰጥ የሰው ልጅ በአጠቃላይ ኢንተረስትድ ስለሆንኩኝ በጣም ያ ሰው ስለሚመስጠኝ የምቀርበው ሰዎች በሙሉ ስለነዛ ሰዎች ትኩረት አድርጌ ነው የማዳምጠው። ዝም ብዬ ለማዳመጥ ያህል ሳይሆን፣ በቃ ማለት ኢምፖርታንት ናቸው ብዬ ስለማስብ እና በጣም ትልልቅ ነገሮች ደግሞ ስለማስታውል፣ ስለዚህ ሰዎችን ባዳመጣችሁ ቁጥር እነሱ ለእናንተ ያላቸው አትራክሽን የእናንተ በጣም ይጨምራል። ስለዚህ አዳምጡ። ትንሽ ተናገር፣ መናገርም ጥሩ ነው። እኔም በጣም ወሬ እወዳለሁ፣ ግን በአብዛኛውን ደግሞ በጣም አዳምጣለሁ። ይሄ እንግዲህ ሶስተኛው ትልቅ ኳሊቲ ነው ማለት ነው ውሃ መጠጣት አለብኝ፣ አንድ ጊዜ እሺ። ቀጣዩ ደግሞ እንግዲህ እነዚህ በጣም አትራክቲቭ የሆኑ ሰዎች ያላቸው ኳሊቲ በጣም ቫይብሬሽን ናቸው ማለት ነው። የፖዘቲቭ ቫይብሬሽን አላቸው ወይም ማለት ነው። ለምሳሌ ውስጣችን በጣም ክፋት፣ ምቀኝነት፣ ተንኮል በሚኖር ጊዜ የኔጌቲቭ ቫይብሬሽን ነው የሚሆነው ማለት ነው። ደግሞ በጎነት ደግነት፣ የሰዎችን የመረዳት እንደዚህ ደግሞ በጎ በጎ የሚባሉት ነገሮች ደግሞ በውስጣችን ሲኖር ፖዘቲቭ ቫይብሬሽን ነው። እንግዲህ እነዚህ ነገሮች እንድታዩቸው የምፈልጉት በቃ ለምሳሌ ኔጌቲቭ የሆነ ሰው በቃ ክፉ ተንኮለኛ የሆነ ሰው ለምሳሌ ሆሊ ከሚባለው ነገር ከቅዱስ ነገሩ በሙሉ እየራቀ ነው። ምክንያቱም ፈጣሪያችን መንፈስ ቅዱስ ራሱ በቃ እንደዚህ ፖዘቲቭ ስለሆነ ማለት ነው ኔ ፖዘቲቭ ስለሆነ በጣም ወደ ፖዘቲቭ ለመሄድ ስንፈልግ በጎ ምናምን ስንሆን ቅን ስንሆን ተንኮል ሳይኖረን ስቀር ምናምን ወደ ወደ በጣም በጎ ወደ ሆነው ነገር ወደ መንፈስ ቅዱስ እየተቀረብን ነው። በጣም አትራክት እኛ ነገሮች ሁሉ ጥሩ ጥሩ ነገሮች የሚባሉት ነገሮች ሁሉ በቃ ወደ እኛ ራሱ ይሳባሉ ማለት ነው። በጣም ብዙ የስራ ኦፖርቹኒቲዎች፣ ለሌላ ሰው የማይሆነው ለእናንተ ሁሉ ሊሆንላችሁ ይችላል። በቃ ለሌላ ሰው በጣም የሚከብደው ነገር ለእናንተ ግን ቀላል ሆኖ እራሱ ፈልጓችሁ ሊመጣ ይችላል። ምክንያቱም በጣም ፖዘቲቭ ስትሆኑል በጣም ቀና ስትሆኑ ነው እንግዲህ እነዚህ ሰዎች አይታችኋቸው በቃ ያስታውቃሉ ምንም ክፋት እንደሌላቸው ምንም ተንኮል እንደሌላቸው ያስታውቃሉ ስለዚህ ክፋት ተንኮል እንደዚህ ሲኖረን በውስጣችን ማለት ነው ወዲያውኑ ሰልፍ አዌርነስ ያስፈልጋል ማለትም ራስን ማስተዋል ማለት ምን እየሆንኩ ነው ምንድን ነው እየተሰማኝ ያለው የሚለውን ቁጭ ብሎ ማስተዋል አሁን ለምሳሌ በጣም ሰዎች ይገርማቸዋል ለምሳሌ አንድ ከኔ በጣም ጓደኛ የሚገርማት በፍጹም ሰው ላይ አልቀና እና ግን ሰው ላይ ለመቅናት ስለምፈልግ ስለማልፈልግ አይደለም ለምሳሌ እንበልና እናንተ በጣም ከእኔ እኔ በጣም የምፈልገው በጣም ቆንጆ ነገር አላችሁ ልበል በጣም ወዶ መኪና ገዛችሁ ልበል ለበል ለምሳሌ ማለት ነው እኔ ባይ ባያችሁ በዛ ወቅት ወዲያውኑ እንደ ሰው ማለት ነው ኖርማሊ ኖርማል ኖርማል ሰው ወይኔ እኔ ሳይኖረኝ ምናምን ምናምን የሚል መጥፎ አስተሳሰብ ወዲያው ያመጣል። ኔጌቲቭ ማለት ነው። ግን እኔ ወዲያውኑ መለስ ብዬ ያንን ነገር ወይኔ እኔማ ለእኔ ነበር የሚገባ ወይኔ ይሄ የእኔ ነው፣ ቅድሚያ ለእኔ ነኝ የሚገባ ምናምን ብል ማለት ነው አይምሮ እውነትም በጣም ሲሪየስ ይዘውና በቃ እሱን እያሰላሰለ ምናምን በቃ አስር ጊዜ እንድጨነቅ እንድበሳጭ ምናምን ያደርገኛል ማለት ነው። በተቃራኒው እኔ ምንድ ነው ማድረገው? ልክ የሆነ ጥሩ ነገር ሰው ላይ ሳይ ኦማይ ጋር በጣም ደስ የሚል ነገር ነው ይሄ ነገር ለእሷ ይገባታል። እንኳን አረግላት ፈጣሪ፣ ለእኔም በዚሁ ይሄንን ወይም ደግሞ ከዚህ የበለጠ አርግልኝ እላለሁ። ወዲያውኑ ሁልጊዜም ነው ሁልጊዜም ነው ምለው። ምክንያቱም እንደዛ ስል ወዲያውኑ እረሳዋለሁ ምንም አላስታውሰውም። ኦልሬዲ እንደጠየቅኩት ፈጣሪን አርጉ፣ አይምሮ ጠይ ያስባል መሰለኝ። ስለዚህ የሆነ ሰው ላይ መጥፎ ነገር ስታዩ፣ ጥሩ ነገር ስታዩ፣ ዋው እንኳን አረገለት ፈጣሪ፣ ለእኔም ከዚህና ከዚህም በላይ አርግልኝ ብላችሁ ማለት። ስለዚህ ፖዘቲቭነታችሁ፣ ፖዘቲቭነታቸው ስለሚወጣ ሰዎች ደግሞ በተፈጥሮ ለእንደዚህ በጎ ልቀና ለፖዘቲቭ ለሆነ ሰው በጣም አትራክትር ናቸው። በጣም ደስ ይላቸዋል። በጣም ካጠገባቸው መሆን ይፈልጋሉ። ስለዚህ እሱኛውን ተማሩት። ከሌላችሁ በደንብ ማዳበር የሚቻል መቀየር የሚቻል ነገር ነው። የሚገርም ነው። አንዳንድ ሰዎች በጣም እንትን ቅናታቸውን መደበቅ አይችሉም። የሆነ ምቀኝነታቸውን አይተን እናቅባቸዋለን። አይናቸው ደም ይለብሳል የሚባለው አይነት አይደለ። በተፈጥሮ በቃ ይሄ መቀየር ይችላል። ባይዘወይ ገና የሆነ የምንፈልገው ነገር ሰው ላይ ስናይ እነዚህ እና አፌርሜሽኖች ወይም ደግሞ በቃ ወዲያውኑ ለነሱ በጣም ደስተኛ በመሆን ለእኛ ደግሞ እሱንም እንዲያደርግልን ፈጣሪን በመጠየቅ ማለት ነው። ስለዚህ ሰዎችን ስናያቸው ቶሎ ማድነቅ ያየነውን ነገር ጥሩ ነገር ያየንባቸው ከሆነ አምሮባቸው ከሆነ በጣም ማነቅ ዋ፣ በጣም ደስ ይላል። እንኳን አማረብሽ፣ እንኳን ደስ ያለሽ በምንል ሰዓት ኦልሬዲ ነፃ ወተ የሚገርማ፣ አምስት ደቂቃ በኋላ አናስታውሳቸውም። ግን በወቅቱ ቀንተን ተበሳጭተን ከሆነ እንዲምናያቸው አእምሯችን በቃ ሳምቲንግ ሮንግ፣ በቃ የሆነ ችግርም አለ ብሎ በቃ መሆኑ ቀን ሊያስታውሰን ይችላል፣ ስለዛ ሰው ስለዛ ሴት ቦርሳ ወይ ለዛ ስለቀናንበት ነገር። ስለዚህ ይሄኛው በጣም ወሳኝ ነገር ነው ማለት ነው። ያን ፖዘቲቭ ኦራ ለማምጣት የተመጨረሻው ደግሞ እነዚህ ሰዎች እነዚህ በጣም አትራክቲቭ የምንላቸው ሰዎች በጣም እንደዚህ የሚገርም ኦራ ልክ እንደዚህ መብራት እንደዚህ ያላቸው ላያቸው ላይ ያላቸው ሰዎች እራሳቸውን በጣም ይወዳሉ። ራስ ወዳድነትና ራስን መውደድ እንደምለው ሁሌም ቪዲዮ ላይ እንደማውራው የተለያየ ነገር ነው። ራስ ወዳድ ማለት በቃ ራሱን ብቻ የሚያስብና ለሰዎች ምንም ዴንታ የሌለው፣ ሰዎች ላይ ተንኮልና ክፋት ብቻ የሚያስብ ሰው ነው። ራሱን የሚወድ ሰው ግን ራሱን ላይ የሞላ እና ለሌሎች የሚተርፍ ሰው ማለት ነው። ስለዚህ ሰዎች እንግዲህ ለራሳቸው ትኩረት ለሚሰጡ ለራሳቸው አክብሮት ዋጋ ለሚሰጡ ሰዎች በጣም አትራክትር ናቸው ማለት ነው። በጣም ይስቧቸዋል። ጥሩ እንቅልፍ የሚተኙ፣ ኤክሰርሳይዝ የሚያደርጉ፣ ስፖርት የሚሰሩ፣ ጥሩ ምግብ የሚመገቡ ቆዳቸውንና ሰውነታቸውን በደንብ የሚከባከቡ ጤነኛ የሆኑ ሰዎች ሲያማቸው በትክክል ሄደው የሚታከሙ ራሳቸውን በደንብ ዋጋ የሚሰጡ ሰዎች እንግዲህ ሰዎች እንደዚህ በጣም የሚስቧቸዋል ማለት ነው። ስለዚህ ራሳችሁ ላይ ትኩረት አድርጉ። ማንም ሰው መንገድ ላይ አየኝ አላየኝ የሚለውን ነገር እርግፍ አድርጋችሁ ተውት። ማንም ሰው አሁን አሁን በአሁኑ ባለንበት ጊዜ አብሶ ማንም ለማንም ዴንታ የለውም። ሁሉም ሰው በራሱ ስትረስ ላይ፣ በራሱ ትራውማ ላይ፣ በራሱ ጭንቀት ላይ፣ በራሱ ዛቢያ ላይ ነው ያለው። ማንም ማንንም የሚያስታውስበት ጊዜ አይደለም። ስለዚህ ራሳችሁ ላይ ትኩረታችሁን አድርጉ። የዛሬውን ቪዲዮ እንደወደዳችሁት በጣም እርግጠኛ ነኝ። ከወደዳችሁት ላይክ አድርጉልኝ። እስኪ አምስቱን የሚያልኳቸውን ነገሮች ካላችሁ እናንተም እኔም እንደዚሁ አለኝ ማለት ነው ብላችሁ ኮመንት አድርጉልኝ፣ ወይም ደግሞ ይሄን ላይ ብሰራ እውነትም ጥሩ ነው ብላችሁ ጻፉልኝ። ኮመንታችሁ በጣም ያበረታታኛል። በቅርብ ደግሞ ፎሎ ማድረግ የምፈልጉ ከሆነ ስለ ልጆቼ ጋር ስጨዎት ወይ እንደዚህ አንዳንድ ነገሮች ማየት ከፈለጋችሁ ኢንስታግራም ላይ ኑና፣ ኢንስታግራም ላይ ፎሎ አድርጉኝ። እዛ በብዛት አለሁኝ። ለሚቀጥለው ቪዲዮ እስከምንገናኝ፣ እስከዛ ደህና ሁኑ። ቻቻው